ከሀገሩ የወጣ ተወዳጁ የእዮሃ ሚዲያ ፕሮግራም ነው። በተለይ የዛሬ ዓመት ከሀገሩ የወጣ የሚለውን ፕሮግራማችንን ይዘን ዱባይና አካባቢው ላይ ተገኝተን ነበረ። እዛም ያላችሁ ኢትዮጵያውያን እህት ወንድሞቻችንን ታሪክ በምትሰሩበት መስሪያ ቤት እንደዚሁም ደግሞ በሚመቻችው አካባቢ ላይ በመሆን ወደ ተከበሩ ተመልካቾቻችን የእናንተን የስኬት መንገድ፣ የህይወት ፈተናና የተለያዩ ጉዳዮችን ማቅረባችን ይታወሳል። ሆኖም በነበረብን የፕሮግራም መጣበብ ምክንያት ግን በርካታ የደውላችሁልን ኢትዮጵያውያን በፈለጋችሁት መጠን ሳትታገ እንደተመለስን ይታወቃል። አሁን ልክ በዓመቱ ደግሞ በድጋሚ ወደ እናንተ ለመምጣት ቀጠሮ ይዘናል። ስለዚህ ከጁን 17 ጀምሮ ዱባይ ላይ ስለምንገኝ የስኬት ታሪካችሁን አሊያም ደግሞ የገጠማችሁን አስቸጋሪ የህይወት ፈተና ልናደምጣችሁ እኛ መሰናዷችንን አጠናቀናል። ከጁን 17 ጀምሮ ዱባይ ላይ ነን። ስለዚህ ከዛ በፊት ባሉት ቀናቶች በዋትሳፕ በቴሌግራም እና በቫይበር የስልክ አማራጮች በመደወል አሊያም የድምፅ መልእክት በማስቀመጥ ወረፋ ያዙ። እንደዚሁም በዚህ ተወዳጅ ፕሮግራማችን ላይ ምርትና አገልግሎታችሁን በማስተዋወቅ በሚሊዮኖች ተደራሽ መሆን ትችላላችሁ።